ፒስ አሌክስ፣ አዎ በሰላም ነው ያለ ነው። በቃ ሰላም እያሆን ነው። ታፕ ታፕ አድርጎ ታፕ ታፕ አድርጎ ሆሮ

ናኒ ስለ ፑናኒ በእናታችሁ፣ በቀኛ ፋይል ዘግተህ አንዴ ልጅ የሰው ልጅ የሚናገረው አንዴ ትማር አለ አይመለከተኝም። ገባ አደለ? አሁን በዚህ ሰዓት ላይ አዲስ ነገር ጠይቁ፣ አዲስ የሆነ ታፒክ አምጡልን በሉ። ሁሌ ስለ ፑናኔ፣ ሁሌ ስለ ችግር የሚወራባችሁ ከሆነ ጨላችሁ ነው፣ እየተደበደባችሁ ነው። ሮጋን ይዳፈነለ እንደ ዝጎንቤ ሌጥ ማንጌ ጋ ድረስ አሮጋን። የምሬ ነው ምነግራችሁ። በቃ ሁሌ ስለ ፑናኔ

ማን ላይዬ ቴንክ ዩ አይ ማማዬ ቴንክ ዩ አይም ሲሪስ ነው የምነግራችሁ። በእውነት ሞዴል ሊያ ን አይም ሲሪስ የሚያስቅ ነገር እናንተንም ፈታ የሚያደርግ በዘውዬ ያው መስቀል ብዙም አልተገናኘንም። እንኳን አደረሳችሁ ለመስቀል ብያለሁ። ሂውስተን ያላችሁ ቤቢዎች ሀላችሁ ቦይ ቴክስት አድርጉልን። ሂውስተን ካላችሁ ሻይ ቡና እንላለን። ቢቢዬ ሞዴል ያዬ እንደት ነች የእኔ ቆንጆ አ እናንተ፣ ትወዳላችሁ። ወሬኛ ናችሁ። አቃጣሪ ትወዳላችሁ። ወሬ ይሄ እገሌ ተበዳ፣ እገሌ እንደዚሁ ነች፣ እገሌ እንደዚሁ፣ እገሌ ሸና፣ እገሌ አራ፣ እገሌ በዳ። አይጠቅመኝም። እናንተ ገንዘባችሁ እየተበላችሁ መብታችሁ ሄዳችሁ ጨፍሩ። አሌ በርግና አይጠቅመኝም። እኔ ስራ